ብል ሰላቱ ሰላሙ አላ ረሱሊላህ ያው ማሻ አላህ ቅድም መድረሳና መድረሳውና የደረሳዎች ማደሪያ ሳይቀናቸው ነበር። አሁን ደግሞ መስጂዱ ያለበትን እናሳያቸዋለን ማለት መስጂዱ ያለበት ይህንን ነው የሚመስለው። ከተሰራ ቦታው በጣም ቆይቷል። መጀመሪያ ሲሰራ ራሱ በተሞላበት መልኩ ስላልተሰራ በጣም ተሰነጣጥቋል። እንዳለ ይሄ ተነስቶ ነው ያለው ማለት ነው። መጀመሪያ በሆነ በስራ ችግር የተነሳ ይህ ሲሚንቶ በትክክል አልተሰራም። እንዳለ ተሰነጣጥቆ ነው ያለው ማለት ነው። ይሄኛውም እንዳለ ተሰነጣጥቋል። በረንዳው ሙሉ ለሙሉ ተሰነጣጥቋል። በቃ ምንም እንዳለ ማለት ነው። መስጂዱም ደግሞ ያው በሩ መስኮቱም ይሄንን ነው የሚመስለው መስኮቱ ደግሞ ያው የመጋዘን መስኮት ነው የሚመስለው። ይሄ ምንም አሁን እንደ ጊዜው አይደለም። የሆነ ውስጥ ብርሃን የሚያስገባ የሆነ ነገር መሆን አለበት። ይሄ መስኮቱ ራሱ መሆን አሁን ውስጡ ጨለማ ነው የሆነው። ይሄኛው መስኮቱ መስኮቱ ማለት ነው ሽፋን ስላለው ምንም የሚያሳይ ነገር የለም። ሲታይ ማለት ነው በጣም የተሰነጣጠቀ ነው። እንዳለ ምንም በቃ ያው ይሄኛውም እንደዚህ ነው እንዳለ ተሰነጣጥቆ ነው ያለው። እንዳለ ይሄ ራሱ እንዳለ በቃ ተሰነጣጥቆ ነው ያለው ማለት በጥራት አልተሰራም። መጀመሪያ ሲሰራ እራሱ ይሄ ምንም ጥራት በጎደለው መልኩ ነው የተሰራው ማለት ነው። እንዳለ ተሰነጣጥቆ ነው ያለው። ግርግዳው ራሱ ይሄ እንዳለ ዝናብ መቶት መቶት እንዳለ ሊፈርስ ነው ያለው ማለት ነው። እንዳለ በቃ እየፈረሰ ነው እንዳለ የዝናቡ ያው በሩም ይህንን ነው የሚመስለው። አንደኛው በር ይሄ ነው እና በቃ ይሄኛው ነው የሴቶች መግቢያ ነው፣ የሴቶች መግቢያ ይሄንን ይመስላል እንዳለ። ቦታው ተበርቡሮ በቃ በሩ አይዘጋም አይከፈትም፣ በዚህ አይነት ነው ያለው ማለት ነው። ምንም ረብሻ ነው ሁሌም ማለት ነው። አሁን ይሄኛው መዘጋትም እምቢ ብሏል። ሴቶችም በዚህኛው ነው የሚሰብዱት፣ በዚህኛው በጨርቁ ማለት ነው እንዳለ። ይሄ በስቡ ሰዋል እንዳለ፣ በዚህኛው ነው የሚሰብዱት ማለት ነው እንዳለ። አሁን ውስጡ ራሱ የመስጂዱ ሙሉ ሲሚንቶ እንደዚህ ነው። በቃ ለምን መጀመሪያ ጥንቃቄ በጎደለበት መልኩ ስለተሰራ እንዳለ አሁን ውስጡ በቃ አዋራ ነው። ሊሹ ይባላል እንጂ እንዳለ አዋራ ብቻ ነው ማለት ነው። ይሄ ነው እንዳለ መስጂዱ። አሁን ይሄ ፈርሹ ቢነሳ ሁሉም ቦታ እንደዛኛው ቦታ ነው ማለት ነው። አሁን ይሄ ፈርሹ ራሱ በጣም ያው፣ ይሄ የሴቶች ማግቢያ ነው አሁን ወደ ወንዶች መግቢያ እንሄዳለን ማለት ነው። መጆች መግቢያ ማለት ነው። አሁን የወንዶቹ ዋናው ምንድነው ነው ዋናው በር ዋናው በር ይሄኛው በር ነው። ያው እንደምታዩት ነው በሩ ማለት ነው። አይከፈትም፣ አይዘጋምም። ያው ይሄ በር ይሄን ነው የሚመስለው አጠቃላይ ይሄ በር ማለት ነው። አይከፈትም፣ አይዘጋምም እንዳለ በቃ በጣም አስቸጋሪ የሆነ ይሄን አክል ነው ማለት ነው። ተሰብሯል። ይሄኛው አይከፈትም አይዘጋም። ይችኛው ማጠፊያ ተሰብራለች እንዳለ ማለት ነው። አጠቃላይ ይሄ በሩ ለዚህ ለመስጂዱ ምንም የሚመጥን ነገር አይደለም ማለት ነው። እንዳለ ያለው ብር አሁን ቀረጻውን እያደረግን ያለ ነው። ቀን ነው ግን፣ አሁን መስጂዱን እንዳልኳችሁ ጨለማ ነው ብያችሁ ነበረ። መስጂዱ በሩ ባለመስተካከሉ፣ መስኮቱ ባለመስተካከሉ ምክንያት መስጂዱ ራሱ ጨለማ ሆኖ ነው ያለው፣ እንደምታዩትም ማለት ነው። በጣም ጨለማ ነው። አሁን መስኮትም ስንከፍት ራሱ ያናክል ብርሃን የለውም። ለምን መስኮቱ መጀመሪያ ነው የተሰራው፣ እንዳለ የተሸፈነ ስለሆነ ብርሃን የሚያስገባ ነገር ስላልሆነ ይህንን ይመስላል ማለት ነው። በሮችን እንዳለ እንዳየናቸው ናቸው። አሁን ደግሞ ያለንበት ቦታ የኢማሙ ሚሕራብ ቦታ ነው ማለት ኢማም ማሰገጃው ቦታ ነው። እንደምታየው ከሰፉም ራሱ እንዳለ ተሰነጣጥቆ ነው ያለው እና ይሄ ቦታው ራሱ ከውጭ የዘነበው ዝናብ ሁላ ቅድም ከውጭ አሳይተናችሁ ነበር። አሁን ከውስጥም እንደዚሁ ነው ማለት ነው። ከውጭ የሚዘንበው ዝናብ እንዳለ ቦታውን ሊያፈርሰው ነው የሆነው ማለት ነው። እንዳለ እየፈራረሰ ነው ያለው እና እና ደግሞ ያለውም ስፒከር እችኛዋ ነች ማለት ነው። በጣም ትንሽ ነች። ሬድኗ ራሱ የድሮ ነች። በቃ ከት ማለት ነው ቆይቷል። ካመጧት በጣም የቆየች ነች ማለት ነው። አሁን ምንም ኃይልም የላትም እችኛዋ በዚች ነው ያለ። ነው የኢማሙ መስከጃ ቦታ ሚህራቡ ነው። አሁን ደግሞ ያው መስጂዱን እንደምናየው ነው ያለው ፈርሹ ማለት ነው። በጣም በቃ የቆየ ነው መስጂዱ። የተሰራ ጊዜ አካባቢ ነው አሁን ይሄ ፈርሽ የመጣው ማለት ነው። አሁን እንዳለ ከመቆየቱ የተነሳ እንዳለ ቆሻሻ ሆኖ ልጆች በየቀኑ መድበን ነው አሁን እያጸዳ ነው ያለ። ነው በየቀኑ ካልጸዳ አንድ ቀን ካልጸዳ በጣም ይቆሽሻል።